ኦነርሺፕ ስትሪ እኮ አሳየውክ ይውልህ። አሁን አንተ ምን ታሳየኛለህ መሰለህ? ኦነርሺፕ ስትሪ መች እንደተላለፈ እንደተላለፈ የዛሬ ዘጠኝ ኖር ተላልፏል ብዬ እኮ አሳየውክ ብራዘር። ይውልህ፣ አሳይ፣ ቆይ አንድ ጊዜ ይውል፣ እዚህ ጋ ያለውን እንትን ተመልከት። አባውት ዚስ ሆም ከሚለው ኦነርሺፕ ስትሪ ባይ ዘ ዌይ ከኦንሊ ጂሰሶች መጀመሪያ የነበረው የቤቱ ባለቤት ማን እንደሆነም እኮ ነገርኩኝ። ከ1995 ጀምሮ እኮ ነው ያቀረብኩልህ ሃሪሰን ዳግላስ አየህ ከዛ እስከ ፕሬዘንት ታይም ያለውን እኮ ነው ያቀረብኩልህ። አንተ አሁን እንደኔ በማስረጃ ና። እኔ ከኢቨን ኦንሊ ጂሰሶች ይህንን አዋተው ከማን ነው የገዙት ብትለኝ ይሄውና ዚጋ እኮ መረጃውን እያሳየሁ እኮ ነው። ልክ ግን አሁንሽያ ይሄ ሰውዬ የእሱ አንተ አሁን ወደ ራሱ ስም አዞረው እያልክ ይመስለኛል። ታውቃለህ፣ አማን ይገርታ ለምንድን ነው ወደዛ? ኦልሬዲ በአንተ አስተሳሰብ አንተ አሁን ኦነርሺፑ የኢንተርናሽናል አፖስቶሊክ ቸርች ኦፍ ዳላስ ነው እያልከኝ ነው። እኔ ደግሞ ከዘጠኝ ወር በፊት ሴፕተምበር 2024 እስከ አሁኑ 25 ጁን ድረስ ባለው ወይ ደግሞ ፕሬዘንት ታይም ድረስ ቢሾፕ ተካ በቀለ ማዴቦ በሱ ስም ነው ያለው። ይሄውና ኦነርሺፕ ስትሪ እያሳየው ነው። ስለዚህ ይሄ ሰውዬ ለዛ ቤተክርስቲያን እረኛ እስከሆነ ድረስ አስተዳዳሪ ከሆነ፣ ቆይ ቆይ፣ ይሄውልህ አሳያህ። ቦት ባይም ማን ይላል? እዚህ ጋር ሶልድ ባይ የሚለውን እስኪ፣ ሶልድ ባይ ብሎ ማን ይላል? ማን ይላል? ኢንተርናሽናል አፖስቶሊክ ቸርች እሺ ሶልድ ባይ ከዛ ሶልድ ባይ ማለት ምን ማለት ነው ነው እየተሸጠለት ወይም እሺ ቴንክ ዩ ከዛ የገዛው ማን ነው ቦት ባይ ብሎ ማን ይላል እዚህ ጋር ኖ ኖ ይኸው እዚጋ ሶልድ ባይ ቅድም ከዛ ቦት ባይ ብሎ ይኸውልህ ማዴቦ ተካ በቀለ በስንት ነው የተገዛው እስቲሜትድ ቫሉ በዚህ ሰዓት የነበረው ከረንት እስቲሜትድ ቫሉ ስንት ነበር? 571375 ዶላር። ስለዚህ ሸጪ እና ገዢ ናቸው ሁለቱ። አሁን አንተ ባለቤትነቱ አሁንም የኦንሊ ጂሰስ ነው የምትል ከሆነ አንድ ማስረጃ እንድታመጣ እጠይቃለሁ። ንግግር ሳይሆን ማስረጃ። ልክ እንደኔ ማስረጃ አምጣ። እሺ ማስረጃ አምጣ፣ አሁን አሁን አምጣ። እሺ እጠብቃለሁ፣ እስከ ጎጣ ድረስ ነው። አሁን ማስረጃ ዘና አሁን የምትገቡ ሰዎች ማስረጃ አምጡ። አሁን የምትመጡ ሰዎች ከእናንተ የሚጠበቀው ነገር ማስረጃ ነው፣ እንትን አይደለም። ገብቷችኋል? እንዲህ ነበረ፣ እንዲህ ይመስለኛል፣ ይሄ ግን እንዲህ ሊሆን ይችላል፣ ምን አይደለም። ማስረጃ አምጡ። ቅድም አሳየቻችኋለሁ እንግዲህ ፊዚካል ቸርቹን ፎቶ ላኩላችሁ። አረ አሳየኋችሁ። አረ ላሳያችሁ፣ እንደገና አሁን ላይ ቅድም በጽሁፍ ያነበብነውን ባይጄ፣ ዳኒ የምትችል ከሆነ ሎኬሽኑን ነግርህና ሰርች አድርገህ ታሳየናለህ። እሺ፣ ሰርች አድርገህ ስለቤቱ ታሳየናለህ። እሺ፣ ይታያችኋል ይኸው Apostolic Church of International Apostolic Church of Dallas ያው እዚህ ጋር እኮ ስልክ ቁጥር አለ። ዓለም አቀፍ የሐዋርያት ቤተክርስቲያን በዳላስ 2142078374 ተመልከቱ። ይሄው ሪሰንት የሆነውን ነገር ነው ባይዙ እያሳየን ያለ ነው። ይሄው ሆም ቫሊው ተመልከቱ፣ ተመልከቱ። እረንት ቢከራይ ስንት ነው? 4286 ፐርመንዝ ያወጣል። አያችሁ። አድራሻ ቅድም እኮ ተናገርኩኝ። በጣም ብዙ ጊዜ አድራሻ እኮ ተናገርኩ። የሆነ እዚህ ጋር እሺ፣ ሶ አሁን ወደ ቢሾፕ አለማው ደግሞ እንመለስ። ሰለ ሆም ዲቴል ባይ ዘ ወይ። እሺ ተመልከቱ። አሁን ማሳያችሁ ነገር ላይቭ ነው። ማሳያችሁ ብያችኋለሁ አይደለ? ላይቭ ነው ማሳያችሁ። ኦኬ፣ ላይቭ ነው ማሳያችሁ። አሁን የኦንሊ ጂሰስ ሌቭነት መጋለጡን ምንም እንዴት ነው ያልመሰላችሁ? ግን ማይ ጋር ኦንሊ ጂሰሶች ይከራከሩኛል ማለት አንተ ምን አገባ ላይ ምን አይነት ጭፍንነት ነው ጋይስ ምን አይነት ጭፍንነት ነው? ለምን አንድ ቢሌ ሌባ አይኖርም? በሃይማኖት ውስጥ ያለው ሌባ ሳጋልጥል እኮ ደስ ሊል ነው የሚገባው። ምን ሆናቸዋል? ኦንሊ ጂሰሶች ምን ሆናቸዋል? ልታመሰግኑኝ ኮነ ነው የሚገባው። አንድ አማን ቴንኪዩ ብራችንን እንዲተርፍ አደረግ ምናምን በሉኝ እንጂ ጭራሽ መታችሁ፣ ምን አገባ ይውላችሁ እዚህ ዌብሳይት ውስጥ ሰለ ቤቶች ምናምን ታገኛላችሁ መረጃውን ስታስገቡ ሁለት ቤድስ ይውላችሁ ሶስት ባዝ ሩም አለው 3234 ስኩዌር ፊት ይሸፍናል 766100 ቤቱ ይገመታል ይታያችኋል አይደለ ይሄው ቅድም ያሳየዋቸው ስቲሜሽን ቫልዩ ቢሸጥ ምን ያህል ያወጣል የቤቱ ማለት ነው ኮምፓራብል ምናምን እያለ ያመጣላችኋል ይሄው ስለቤቱ እንዳለ ነው ያመጣላችሁ ሙሉ መረጃ ከፈለጋችሁ ስለቤቱ እዚህ ላይ ታገኛላችሁ ኦኬ ስለቤቱ መረጃ ይሄው እዚኛው ሳይት ላይ ገብታችሁ ማየት ትችላላችሁ ዲሎ አፕ እዚህ ውስጥ መታችሁ ሰለቤቱ መረጃ ኦኬ። ይሄው የት ነው ያለው ምናምን። እንግዲህ ይህንን ሁሉ መረጃ እኔ ውሸት ቢሆን ሂዱና አጣሩ። ለምንድን ነው ምናምን ላይክ ምን አስባለኝ እንደዚህ ቢሆን ባይ ዘዌ አረላ ምን አስባለኝ እንደዛ ቢሆን ላይክ እንግዲህ የቀረበው ነገር ሁሉ በማስረጃ ነው ከታች ሆናችሁ ይሄ ውሸት ነው ይሄ እንደዚህ አይደለም የምትሉ በማስረጃ ማስተባበል እኮ እኛም ፐብሊክ ሚዲያ ላይን ያለ ነው፣ እናንተም እዚህ ነው ያላችሁት እና መድረኩ ክፍት ነው። ይሄ ልክ አይደለም ውሸት ነው ብላችሁ ስሩ፣ ምንም ችግር የለም። በቪዲዮ ምላሽ መስጠት ትችላላችሁ፣ ዶክመንቶችን ማሳየት ትችላላችሁ። ልክ አማን አሁን እያሳየ እንዳለው እንደዛ ማድረግ ትችላላችሁ። ምንም እኮ ከባድ ነገር አይደለም። እዚህ ሆናችሁ ከታችሁ ናችሁ በስድብ በምናምን እንድትመልሱ የሚያስገድድ ሲችዌሽን የለም። ሶ ማስረጃ ካላችሁ አዲኩዌትሊ ራሳችሁን ዲፌንድ ማድረግ ትችላላችሁ። አማን ያቀረበው ደግሞ ውሸት ነው ብላችሁ ዲስፕሩቭ ማድረግ ትችላላችሁ። የዛን ያህል ቀላል ነው። ሶ ስድቡ ማንጓጠቱ፣ ምናምን ዝም ብሎ አሁን እዚህ ጋር ያወራች ያላችሁ አብዛኞቹ ሰዎች በእርግጠኝነት የምነግራችሁ ነገር አላጣራችሁም። ማስረጃ ውሸት ነው እውነት ነው የሚለውን ሄዳችሁ አላጣራችሁ። አማን እኮ በተጨባጭ ማስረጃ ነው እያሳያች ያለው። ላይቭ ገብቶ ያያችሁ አይደል? የአሜሪካ መንግስት ሁሉንም ነገር ዶክመንት አድርጎ ፕሮፐርቲዎችን፣ የዜጎችን ፕሮፐርቲ ዶክመንት አድርጎ እያንዳንዱን ነገር ቫሊው ኤስቲሜሽኑን፣ ባለቤትነቱን፣ ምኑን ምኑን አስቀምጠዋል። እንደኛ ሀገር አይደለም። እኛ ሀገር ገና ነን፣ ለዛ አልበቃንም። ምናልባት አሁን እየተሰራ ነው። እንደዚህ አይነት ፕሮፐርቲዎችን መሬት፣ ምናምን ትልልቅ ፕሮፐርቲዎችን እንደዚህ በፐብሊክ ዶክመንቴሽን ጂኦ ሎኬሽናቸውን አስቀምጦ መዝግቦ፣ ምናምን እንደዛ የማድረጉን ነገር መንግስት አሁን እያሰበበት እንደሆነ እናውቃለን። ግን አሜሪካ ይህንን ካደረገች በጣም ቆይታለች። እያንዳንዱ አሜሪካ ውስጥ የሚገኝ ፕሮፐርቲ ፐብሊክ ፕሮፐርቲ፣ መሬት፣ ቤት ምናምን ዶክመንትድ ሆኖ ዌብሳይቶች ላይ ታገኛላችሁ። ማን አሳይቷቸዋል? የአሜሪካ መንግስት። የአሜሪካ መንግስት ፐብሊክ ካደረገው ማስረጃ ፊትለፊት ካለው እያወጣ አሳይቷቸዋል። ይሄ በዳላስ ቴክሳስ ይገኛል የተባለው የአፖስቶሊክ ቸርች የማምለኪያ ቤት የማን እንደነበረ ከዛ ወደ ማን እንደተላለፈ ሂስትሪውን በሙሉ አሳይቷቸዋል። ኦኬ መጨረሻ ላይ ያሳያችሁ ምንድን ነው የሚለው፣ የአፖስቶሊክ ቸርች ፕሮፐርቲ ነበረ፣ ከዛ በሽያጭ ወደ አንድ ግለሰብ ተላልፏል። የግለሰቡ ስም ቅድም እንዳሳያችሁ ነው አማን የቤተ ክርስቲያኒቱ ቢሾፕ የሆነ ሰውዬ የራሱ አድርጓል። ስሙን ወደ ራሱ አዙሯል ማለት ነው። ስለዚህ ይሄንን አሁን በአደባባይ የሚታይ ማስረጃ ውሸት ነው ስትሉ ትንሽ ያሳፍራል። አይ በቃ ከዚህ የተሻለ ተጨባጭ ማስረጃ አለን፣ አንተ ያቀረብከው አሳማኝ አይደለም የምትሉ ከሆነ ማድረግ ያለባችሁ ነገር ያንን ማስረጃችሁን መምዘዝ ነው። እዚህ ምንም መመላለስም መሰዳደብም አያስፈልግም። ያንን ማስረጃችሁን መዛችሁ አይ ስትሮንግ ኢቪደንስ አለ፣ ይሄ የአሜሪካ መንግስት ፐብሊክ ያስቀመጠው ማስረጃ ውሸት ነው፣ ትክክለኛው ማስረጃ ይሄ ነው ብላችሁ ማሳየት ነው። እና ሌላው ደግሞ ስለ እነ ቢሾፕ አለማው የእናንተው ምእመናን ያሉትን ነገር ነው፣ ፐብሊክሊ ዶክመንትዶ ነው እዚሁ ቲክቶክ ላይ በቪዲዮ በጽሁፎች የምታገኙት ነገር ነው። ምዕመናን አደባባይ ወጥተው እያለቀሱ ኮምፕሌን እስኪያደረጉ ድረስ እያለቀሱ እምባቸውን እየረጩ ኮምፕሌን እስኪያደረጉ ድረስ እንግዲህ ችግሩ እንደዚህ ፈጠው የወጣ ነገር ነው እና አይ ቲንክ የሆነ ጊዜ የሰማው መሰለኝ ይህን ሰው እንትን ላይ አስቀምጠውታል። የተወሰነ ጊዜ አረፍ በል ምናምን የሚል አይነት እንደዛ ያረጉት እንዳረጉት ሰምቻለሁ። አማንም ቅድም ደግሞ ሲናገር ሰምቻለሁ። ይሄ እንግዲህ አደባባይ ያለ ነገር ነው። እናንተ ራሳችሁ እኮ እዛ ውስጥ ለውስጥ የምታወሩትን ነገር ነው እኛ ጋር ማስረጃው ደርሰው አሁን እንደዚህ ደግሞ በአደባባይ ሁሉም ይስማ ብለን እያሰጣን ያለ ነው። ሶ ይሄን አሁን ውሸት ነው እንደዚህ አይደለም ምናምን ስትሉ ውሸት ስለመሆኑ ማስረጃ በማቅረብ መሆን አለበት። ፐብሊክ ያለው ማስረጃ፣ ለሁሉም ሰው አቬለብል የሆነው ማስረጃ፣ እጃችን ላይ ያለው ማስረጃ ቢሾፖቻችሁ ሌቦች እንደሆኑ አጭበርባሪዎች እንደሆኑ ምዕመናኑን አቢውዝ እንደሚያደርጉ እንደሚዘርፉ፣ ኦኬ የህዝብ ሀብት የሆነውን ነገር በስማቸው እያዞሩ ለግል ጥቅማቸው እንደሚያውሉ በህዝቡ ገንዘብ እንደሚበለጽጉ ህዝቡን ደግሞ እንደዚህ ለአደጋ ለበሽታ እንደሚያጋልጡ፣ ይህንን ነው እያየን ያለ ነው። ወደ ቢሾፕ አለማው ኒድ አደለ። የአለማውን ጉድ ደግሞ ላሳያችሁ። ቢሾፕ አለማው ማለት ደግሞ ማን እንደሆነ ላሳያችሁ። ይዝ ቢሾፕ አለማው የምትሉ ሰዎች ቢሾፕ አለማው ማን ነው የምትሉ ሰዎች ቢሾፕ አለማው ማለት ባ ቢሾፕ አለማው የዚህን ጉድ ደግሞ እነግራችኋለሁ ይሄ ቢሾፕ አለማው ወንጀለኛ ነው በአጭር አማርኛ በኢትዮጵያ የወንጀል ህግ ሊጠየቅ የሚችል ወንጀለኛ ሰው ነው ይሄ ግለሰብ ይሄ ግለሰብ ኦኬ ታስታውሳላችሁ ከዚህ በፊት ኢየሱስ እምብርት የለውም የሆነች የለመደች ሰይጣን አለች መጣችና ስታሰቃየኝ አደረች እያለ ሲያወራ የነበረው ሰውዬ ይሄ ነው ይሄ ቢሾፕ ነው ትዛላችሁ እያጓራ ማለት ወ ሲጮ ነበር። ሰው ቢሾፕ አለማ ማለት ይሄ ነው። ምንድነው ይሰራው ወንጀል? ቢሾፕ አለማው ምንድነው የሰራው ወንጀል? እሺ ወደ ዘጠኝ ገጽ የሚሆን በድሬዳዋ ያሉ ሽማግሌዎች ለቢሾፕ ደጉ ያስገቡትን የአቤቱታ ደብዳቤ ነው ማሳያችሁ። እሺ አንድ ጊዜ ተመልከቱ። ለዓለም አቀፍ ሐዋርያዊት ቤተክርስቲያን ዋና አስተዳዳሪ ለኢትዮጵያ ሐዋርያዊት ቤተክርስቲያን ዋና አስተዳዳሪ ይታያቸዋል። አንደኛው ለዓለም አቀፍ የዓለም አቀፉ ማን እንደሆነ ታውቃላችሁ አይደለ? ቢሾፕ ደጉ እራሱ ነው። የኢትዮጵያውም ደግሞ ቢሾፕ ደጉ ነው። ሁለቱንም የሚመራው ቢሾፕ ደጉ ነው በዋናነት። ጉዳዩ ይላል ተመልከቱ። ጉዳዩ መቼ ነው የደብዳቤ ተጻፈው? ጥር 19 ቀን 2017 ዓመተ ምህረት ኦኬ። ጉዳዩ ይሄ ነው። በድሬዳዋ ሐዋርያት ቤተክርስቲያን ቢሾፕ አለማው ገብረ ሚካኤል ድሬዳዋ ተመድበው ከመምጣታቸው አስቀድመን የነበርን 11 ምእመናን ከተለያየ የሐዋርያት ቤተክርስቲያን አጥቢያዎች በስራ ምክንያት ወደ ድሬዳዋ የመጣን መኖሪያችንን ቤተሰባችንን በድሬዳዋ ያደረግን ሽማግሌዎች አቤቱታ ይላል። አሁን ይሄ ዘጠኝ ገጽ ነው። ቅድም እንዳልኳችሁ ይሄውላችሁ፣ ዘጠኝ ገጽ ነው ይሄ። አያችሁ ስክሮል ሳደርግ ከዚህ ውስጥ ግን አንድ በጣም ሰቅጣጭ የሆነ ማንኛውም ህሊና ያለው ሰው ሊቃወም የሚገባውን ነገር ላሳያችሁ። ማንኛውም ህሊና ያለው ሰው ሊሰስ ሆነ አልሆነ ሙስሊም ሆነ ክርስቲያን ሆነ ማንም ሰው መቃወም የሚገባውን ወንጀል ብዬ ያልኩትን ነገር ላሳያችሁ። እሺ። በተጨማሪም ከሚለው ጀምሮ በተጨማሪም በቤተክርስቲያኒቱ ውስጥ ለጋብቻ ሰዎች ምርመራ ሲያደርጉ የኤችአይቪ ኤድስ ምርመራ አታድርጉ፣ ቤተክርስቲያኒቱ የኤችአይቪ ኤድስ ያለበትንና የሌለበትን ሰው መጋባት አትከለክልም፣ መጋባት ትችላላችሁ በማለት መመሪያ በመስጠት በቅርብ ጊዜ ጀምሮ የሚደረጉ ጋብቻዎች ምእመናኑን ምርመራ ሳያደርግ ቤተክርስቲያንም ይህንን ሳያጣራ የጋብቻ ቃል ኪዳኖችን እያስደረገ የሚገኝ ሲሆን ቢሾፕ አለማው ገብረ ሚካኤል በኤች አይ ቪ ኤድስ ላይ ባላቸው የግል መረዳት የተነሳ ከዚህ በታች ስማቸው የተዘረዘሩ ወንድምና እቶች በዚሁ በሽታ ሕክምና እንዳያገኙ በማድረግ ለህልፈት ዳርገዋል። ስማቸው ተመልከቱ። ማን ማን ነው? ስማቸው ወንድም አዳሙ፣ እህት ወርቄ፣ ወንድም አዱኛ፣ እህት ዘነበች። በወቅቱ በዚህ ህመም አንድ ጊዜ ይስተካከሩብኛል ስልኬ። እሺ። በወቅቱ በዚህ ህመም የተጠቁ ታማሚዎች ቀርበው የሚፈውሰው እግዚአብሔር ነው ወይስ እንዴት ይሻላል ብለው ሲጠይቁ፣ በጥናት የደረስኩበት ነው ኤችአይቪ ኤች አይ ቪ የሚባል የለም። ተመልከቱ፣ ኤች አይ ቪ የሚባል የለም። ከፈለጋችሁ ጥናቱን በፍላሽ ልሰጣችሁ እችላለሁ። ከእግዚአብሔር የፈውስ ስርዓት ውጪ ነው ብሎ መልሶላቸው ነበር። ሰማችሁ? ኤች አይ ቪ ኤድስ የለም ብሎ መድኃኒት ከልክሎ ኦኬ፣ መድኃኒት ከልክሎ ኤች አይ ቪ ኤድስ ያለበትና ኤች አይ ቪ ኤድስ የሌለበት መጋባት ይችላል በማለት ሰዎች እንዲሞቱ የሚያደርግ የትኛው ቢሾፕ ነው? ላሳያችሁ፣ የትኛው ቢሾፕ እንደሆነ። ቢሾፑ የትኛው ነው? እንደዚህ አይነት ወንጀል ሚሰራው የትኛው ቢሾፕ ነው? አንድ ጊዜ ፎቶ ላሳየና ወደ ወንድሞች እንሄዳለን። ይሄ ቢሾፕ ነው ባይዘው። ይሄ ቢሾፕ አለማው ይባላል። ኦኬ፣ ይሄ ቢሾፕ አለማው ይባላል። አሁን ያልከው ነገር አማን ውሸት ነው ምናምን ካላችሁ ወደ ኋላ ላይ ኦኬ ወደ ኋላ ላይ የምትፈልጉትን ፕሩፍ ማምጣት ትችላለሁ። ያውም እዚሁ ቲክቶክ ላይ ቅድም አሳይቻቸው፣ እዚሁ ቲክቶክ ላይ ያለ ያመናችሁትን የራሳችሁ እዛው ቢሾፕ አለማው ጋር የሚኖር አንድ ሰው ቲክቶክ ላይ ወጥቶ ቢሾፕ አለማው የቤተ ክርስቲያን መሬት ሸጦ መሬቱ ላይ ለወንድሙ ቤት እየሰራ ነው የሚል የራሳችሁን ኮሜንት አሳያችኋለሁ። ኦኬ እሱን አሳያችኋለሁ። ይህንን ይመስላል። ደግሞ መጨረሻ ላይ ያነበብክልን ደግሞ በጣም የሚያሳዝን ነገር ነው እንደ ሰው ማለት ነው እና መፍትሄ ምናምን የለውም እሱ ብቻ ነው ወይስ ቤተክርስቲያን አይታው የወሰነችው ውሳኔ አለ አንተ ጋር የደረስክበት ምንም ባዜ እስካሁንም አለ ቢሾፕ አለማው እስካሁንም እዛው ቦታ ላይ ነው ያለው ትንሽ እረፍት ልውሰድና ደግሞ እሱን አሳያችኋለሁ። ከዚህም ውጪ ሌሎች ወንጀሎችን በት ቢሾፕ ደጉ ጋር በተደጋጋሚ ቢጠየቅ ኦኬ፣ ግን ደግሞ ምንም ምላሽ ሊሰጣቸው አልቻለም። አስተምረዋዊ ነገር ኢየሱስ አብ ነው ካሉ በቃ ሌላው ነገር ምንም ችግር የለውም በማለት ያልፋቸዋል እንጂ ምንም አይነት እርምጃ አልተወሰደባቸውም። የቢሾፕ አለባቸውንም ይዘ ላሳያቸው ይችላለ። ብዙ ጊዜ ስላሳየው ያ ምናልባት አማኒ ቢሾፕ ከሆነ የሞራል ግድፈት ተጠያቂ አይደለም ማለት ነው፣ በዛ ቤተክርስቲያን። አዎ እነሱ አይጠየቁም፣ ያስተምሮ ካልሆነ በቀር ኢየሱስ አብኖ ካሉ የፈለጉትን ብር መስረቅ ይችላሉ። ባይዘው የፈለጉትን ብር መዝረፍ መብታቸው ነው። ይህንን ወደ 150 ዶላር የሚያክል ያጭበረበረ ሌላ ቢሾፕ በተከሰሰበት በዛው ጊዜ ብሩን በልቷል ተብሎ ተከሶ፣ ቢሾፕ ደጉ እስከዚያ እስከ ባልቲሞር ሄዶ፣ ኦኬ እስከ ባልቲሞር ሄዶ፣ ችግር የለውም እንደ ልጄ ማየው ሰው ነው እሱ ትምህርት ብቻ ከተሳሳተ ነው የምንጠይቀው በማለት ትቶ መምጣቱን እናውቃለን። ምንም እርምጃ ሳይወስድበት ትቶት መጥቷል። ይህንም በማስረጃ ማሳየት እንችላለን። ስለዚህ ምንም እርምጃ ይወሰድማችሁ እነሱጋ እታች ላላችሁ ልጆች ለምሳሌ አሁን አንድ ልጅም ጽፎ ነበር። ይሄ እኮ እንደ ሰው ነው እየተሞገተ ያለው እንደ ለምሳሌ የእኛም እኮ እንትን እናቀርባለን እንዲ እንዲ አይነት ነገሮች። ስለዚህ ይሄ ሲቀርብ እንደ ሰውም ራሱ ሐሳብ እንድታቀርቡም እኮ ነው እን ትክክል ነው ብላችሁ ነው ደግሞ። ትክክል ካልሆነ አማን ደግሞ ትክክለኛ የሆነውን ነገር አምጡ ብለዋል። ካልሆነ ግን በጋራ ሆናችሁ ሰዎች እንዴት የፈለገው ልጅ ሲሆኑ፣ ነው በኤች አይ ቪ ግን እንዲሞቱ ምክንያት መሆን የለባችሁም። ይህንን ሁላችንም በጋራ የምንቃወመው ነው። እና እንደዛ አስቡ ታች ያላችሁ አንዳንድ ልጆች ማለት ነው።